ለክቡር ጠቅላይ ሚኒስትር፣ ለአቶ ሽመልስ አብዲሳ፣ ለኦሮሚያ ክልል አመራር በሙሉ እግዚአብሔር በአደባባይ ያሰቅላችኋል። ካልተመለሳችሁና ይህ ደም መፍሰሱ ካልቆመ መልክቴ ማስተላልፋለሁ። ይህ ደም የአማራ ህዝብ በኢትዮጵያ ምድር ደመ ማፍሰስ ሴራ ካልቆመ በእውነት ነው የምላችሁ። በአደባባይ የኦሮሚያ ብልጽግና አመራሮች ምረጡልን ተብሎ ሲሰቀሉ እኔ ዛሬ አየሁ። በአደባባይ ሲሰቀሉ ማለት ነው። ሰሜኑ ልተባበርባችሁ ነው፣ ልተባበርባችሁ። እግዚአብሔር ፍርድ ይዘገያል እንጂ አይቀርም። እስኪ የሚገርም ነገር ልንገራችሁ። ሰኔ 16 መስቀል አደባባይ ላይ አብይ አህመድ ላይ ተወረወረ በተባለ ቦምብ ቆስሎ ሆስፒታል አልጋ ላይ ተኝቶ የነበረው ግለሰብ የተናገረው ንግግር ግን ሰምታችሁታል ሰምታችሁታል ግን፣ እኔ እንደዚህ የሆስፒታል አልጋ ላይ ተኝቶ የማሽቃበጥን ጥግ አብዴት የሚያደርግ ሰው ተአምር ነው የሚሆንብኝ። እስኪ ቪዲዮን እንመልከተው። የጠቅላይ ሚኒስትሩን ነገር አደራ በማለትም ጭምር አይመስለኝም። ሀገሪቷ ፍቅር ስልሽ መክፈል አደራ ናችሁ። ጎሉ ጎል በአብይ ንግግር ፈውሽ ልሉ አጃይባ አትልም? እንግዲህ አበሻ የሆስፒታል አልጋ ላይ ተኝቶ የዶክተር አብይ ንግግር ፈወሰኝ የሚለው እኮ በጥይት ቆስሏል ተብሎ ነው። እንግዲህ ነፍስ በሰላም ትረፍ። ከሞተ በጣም ረዥም ጊዜ ሆኖታል። ነገር ግን ምን አይነት የማሽቃበጥ ሌብል ላይ እንደደረስ ለማሳየት ነው ያመጣሁት። ከዚህ በባሰ ከዚህ በባሰ ማሽቃባጭ ፕሮማክስ የተባለበት ደረጃ ላይ የደረሱ ጀግና ጀግና አሽቃባጮችን ፈጥረው አልፈዋል። ስለዚህ አብይ አህመድ ቤት ውስጥ ጨረቃን በእጁ ነካ ቢባል እንኳን እልል ብሎ የሚጮ ሰው ስላለ ልንገረም አንችልም ልንገረም አንችልም። እውነት ነው። ብልጽግና ወደ አንድ ወንበዴ ቡድን እየተሸጋገር ነው፣ እኛ ደግሞ ወደ መንግስትነት እየተሸጋገር ነው። ወራጃ ይል ነው ብልጽግና አየር ላይ ያለ በአየር የተሞላ ፊኛ ነው ጠቅ ስታረገው ፈንድቶ የሚያልቅ ፊኛ። ጥቂት ፊኛዎች ናቸው አየር ላይ የቀሩት። ነገር ግን ፊኛዎችን በማፈንዳት ብቻ አይቋጭም። የእኛ ትግል በርካታ አስርት ዓመታትን የሚጠይቅ ተጋድሎ ነው የምናደርገው። ይሄ ወራጃይ ወደ አማጺነት ወደ ባለጌነት ከመውረዱ የተነሳ ቅርብ ጊዜ እየተከሰቱ ያሉ ነገሮችን ሰምታችሁ ይሆናል። በሚዲያም በተለያየ መንገድ ከፍተኛ የሆነ የእገታ ተግባራት እየተፈጸሙ ነው ትላልቅ ከተሞች ላይ ባህር ዳር፣ ጎንደርና ሌሎች ከተሞች እንግዲህ በኃይልም በፖለቲካም የተሸነፈው ቡድን እኛን ከህዝብ ለመነጠል ቁልፉ ጉልበታችን ህዝብ መሆኑን በሚገባ ስለተረዱት ከህዝብ ለመነጠል በእኛ ስም ከፍተኛ ወንጀሎችን ወደ መፈጸም ደረጃ ወርደዋል። ድርብርብ ኃላፊነት ነው ያለብን። ምንመራውን ሰራዊት ማስተዳደር፣ መምራት፣ ውጊያዎችን መምራት፣ ጠላትን መደምሰስ፣ ከዛ ጎን ለጎን ህዝባችንን መጠበቅ። ህዝባችንን ስንጠብቅ በሁለት መንገድ፣ በአንድ በኩል ከእኛ ውስጥ ሊፈጠር የሚችል ጨዋነት ያልተሞላበትን ድርጊት እንከላከላለን። በሌላ በኩል ደግሞ ጠላት ህዝቡን እንዳይዘርፍ በነገራችን ላይ ባህርዳር ከተማ ውስጥ አድማ ብተና መከላከያ የሚባለው ኃይል ተደራጅቶ በየእለቱ በየቀኑ ዘረፋ እየፈጸመ ነው። ለአማራ አታውሩት ለላላችሁ ይሄን የመሰለ አሰቃቂ ነገር እያየ እንዴት ዝም እንላለን? እንዴት ቆይ፣ እስኪ ምንድን ነው አይደለም? ኤርትራዊ ለምን የዚምባብዌ ልጅ አልሆነም? የአማራ ነገር እኮ አይነ ስውር የሚያየው ነገር ሆነ እንዴ ሰው አይደለም እንዴ መንግስቱ አይከላከልለትም እንዴ ታዲያ ፋኖ ወዶ መሰለህ እንዴ ጫካ ያወጣው ምን ጥይት መተኮስ ወይ ውጊያ ትግሬዎች እንደሚሉት ባህላዊ ጨዋታ ሆኖለት ነው እንዴ በርሃ ላይ ያለው ዶክተር አብይ ሬፕሬዘንት ዲፌንድ ስለማያደርገው ነው እንግዲህ። ያን ስለዚህ ልጅ እኔ ምንም ላወራ አልችልም። ምንም የማይደገም ነገር ነው። በአፍልት ደግሞ ራሱ አይገባም። ይሄ ነገር እንስሳ ራሱ እንደዚህ ትሪት አይደረግም። መግለጫ ራሱ አይሰጥም መንግስቱ አማራ ይሸንፋል ብዬ አንድ ቀን መሰግቼ አላቅም። ላለፉት 45 ዓመታት የአማራ ሕዝብ ግፍ ተሰርቶበታል። የአማራ እናት በዚህ ደረጃ እየተዋረደች እየተገደለች በዚች እንኳን ባለንባት በዚህ ሰዓት እኔ እናንተ እዚህ ቁጭ ብለን በምናወራበት ሰዓት ስንት እናቶች ስንት ህጻናት እየተደፈሩ ናቸው። ለዚህ ደግሞ ትግስት የለንም። አማራ ይሸንፋል ብዬ አንድ ቀን መሰግቼ አላቅም። በምንም ተአምር እነህ የማይረቡ ውዳቄዎች የአማራን ንዛ አንበርክከው እነሱ የበላይነትን ይዘው ምናልባት እንደነሱ አረመኔ ላይሆን ይችላል። የአማራ ሕዝብ ሴቶች ላይ እርምጃ ይወስድም፣ ህጻናት ላይ እርምጃ ይወስድም እንደነሱ የእንሰሳ ግን በእነሱ ላይ ግን ሂሳቡን ያወራርዳል። ጠመንጃ ባነሱት ላይ፣ ገጀራ በያዙት ላይ፣ ጦር በሰበቁት ላይ ግን ሂሳቡን ያወራርዳል። በምንም ተአምር ደግሞ ይህን ሊያስቆመው የሚችል ኃይል የለ። በጣም ስነልቦና የተገነባ በጥሩ ሁኔታ የተደራጀ ኃይል ሸዋ ላይ አለ። ስቲል ለአዲስ አበባም መድህን ይሆናል ብዬ የማስበው ኃይል ሸዋ ላይ አለ። በትክክል በደንብ ተሰርቷል። ሸዋ ላይ በእኔ ግምት እንግዲህ አብይ አህመድ ኤርትራ መውረር አሁን አይችልም። ምክንያቱም አማራ ክልል አብሮ ነው የሚሞት ከትግራይ ጋር ሆኖ ደግሞ ኤርትራ መውረር አይችልም። ትግራይ አሁን አቅም የለው። ምንድን ነው ማድረግ ያለበት? መጀመሪያ በምንም ጉዳይ አሁን የአብይ አህመድ የመጀመሪያ ጠላት አማራ ክልል፣ ቅድም እንዳልኩ በማዳበሪያ የሚባል በልዩ ኃይል የሚባል የሚነሳ ጦርነት ለአብይ ይጠቅመዋል። ማድቀቅም አያውቃል። ትግሬን እንዴት እንዳደቀቀ ታውቃለህ አይደል? ያ ካደቀቀ ግን ምን ይሆናል? ኤርትራ መቼ ይገጥማሉ? አይደል ያልከኝ ቅድም። አማራ ክልል ሳይሆን ኤርትራ ጋር ውጊያ የሚገቡ አይመስለኝም። ማርቲን ፕሎት ባለፈው አንድ ጽሁፍ ጽፎ ነበር አይደል? ኢሳያስን በአዲስ ትውልድ የመተካት ስትራቴጂ አይደል? የአሜሪካ ፎሬን ፖሊሲ እቅዳቸው ምንድን ነው ? ወይ ኢሳያስ እስኪመጡ መጠበቅ፣ ካለዛ ኢሳያስን መግደል፣ ካለዛ ደግሞ ለአሜሪካ ሳተላይት የሆነ ልክ እንደ ህዋት አጎብዳጅ የሆነ ስርዓት መገንባት ነው። ጦርነት የምታውጀው እኮ ለአሜሪካ ስትል ነው። አሜሪካ የቀይ ባህር ፖለቲካ፣ የቀይ ባህር ንግድ ለመቆጣጠር ስለምትፈልግ ነው የሻቢያ መጥፋት የምትፈልገው። ስለዚህ አብይ እኮ የሚዋገው ለሱ ሲል አይደለም፣ መጀመሪያ እጁን ለጠመዘዙት አካላት ሲል ነው። አሜሪካን ቅፍ የምተኛው ወይ ህዋት ጃንት ሲሆን፣ ካለዛ ደግሞ ኢሳያስ ሲወድ ነው። ስለዚህ በዚህ መሰረት የፕሮክሲ ዋር ሰለብራዊ መሆን እድላችንን ከፍለ ነው ቁና ምክንያት እርስ በርስ እንባላለን በድንቁርና ምክንያት የሌለ ሀብታችንን እናወድማለን። በድንቁርና ምክንያት የገዛ ሀገራችንን ለጠላቶቿ ተላላኪ ሆነን መልእክተኛ ሆነን እናጠቃለን። ድንቁርና ጨለማ ነው። ጨለማ ያስፈራል። ጨለማ ይጠላል። በጨለማ ውስጥ ያለ ማህበረሰብ የነቃን ነገር ማሰብ አይችልም። ከጨለማ የሚያወጣን ኢላይትን የሚያደርገን የሚያበራልን ደግሞ እውቀት ነው። ለወሬ የማማን ብሏቸው፣ አንዳንዱ ሰው እቅዱ እንዳለ ያወራ ያወራና ተግባር ላይ እያወራ መስሎት ወሬ ላይ ብቻ እያወራ ይቀራል። ልክ እንደዛ ነው። እንዴት ሆነ? ቆይ እስኪ በትልቁ ሁሉና ህዝቡ ነው ይበልስ ነፍ ህዝብ። እስኪ እንግዲህ አንድ ቁጥር አሳዩ። ሞታ የብልጽግና ተከፋይ ነው። ሞታ የብልጽግና አንድ ቁጥር አሳዩ። ይጽፉላ አስ አስረግጬ ነው የምልህ። ሞታ ታውን እንከባበር ታውዝን አሰማም በአሁን ወጣ። ይቅርታ እንዴ እንትን ካለ ፎቶውን ላውጣው፣ እኔ ከፈቀድክልኝ ፎቶውን እኔ አወጣዋለሁ። በቃ ልውረድና አስገባኝ፣ ፎቶውን አወጣዋለሁ። እኔ ፎቶውን አወጣዋለሁ። አቡፋኖ ዝም በል አንተ። እናንተ መሪ ላውንደር እየሰራችሁ የወሎ ፋኖ የወሎ አማራ ትበል። ዝም በል ዝም በል አንተ። ባለፈ ልጁን አሳግተክስ እኒዝህ ሸርሙጣ ተብለን የተሳደብከው፣ ስለዚህ ፎቶውን አወጣለሁ።

ጠላት የነበር ጀዋር ከሚባል ሰው ጋር ታስታውሱ። እንደው ወሎ ጀዋር የሚባል ይሄ ጀዋር ፖለቲከኛ ሆናለች ነው። ከዚያኛው ጀዋር ጋር ቁጭ ብለው አማራ ሙስሊም እስከ ስለሆኑ ብቻ እንት ምንድነው ኦሮሞ ሙስሊም ስለሆኑ ብቻ የአማራ ሙስሊም እየሰደቡ ተለጣፊ ነው ከኦርቶዶክስ ጋር እያሉ አማራ ማለት ያ የወሎ ኦሮሞዎች ነን። እንደውም አንድ ቀን አይ ፕራውድ ቱ ቢ ጋላ ብሎ ራስ አንድ ቪዲዮ አሁን ይኸውልህ። እሱ ሲሸነፍ ወደ ሞጣ ሲሸነፍ፣ ወደ ለቅሶ ወደ ወደ ወደ ህዝብ ወሰደው። እኛ ሲጀመር ለቤታማ አማራውያን ወለጋ ለታረዱት እኔና መወጣ ነን ስናለቅስ፣ አንተ ግን ሴት ስታሽኮረምም ነበር። እኔና መወጣ ነን ወጥረን ኦርቶዶክስ ተዋሕዶን እኔ ግን ወሎ ወሎ አማራ ተገደለ እያልኩ ከተማው ያለ ያልሞተ አለ አደለም። አሁን እኔ ቅድምም ሊያስወራኝ አልቻለም። ምክንያቱም ከአንዳንዴ ትክክለኛ ሀሳብጥጥሆነከተማው ቆይ ከተማው ይቅርታ። አሁን የሚልኩብ እነዚህ ሰዎች እናውቃቸዋለን ዘመነ የዘመነ ዘመነንም እኮ የተቃወም ነው የህዋት ጦርነት አማራም አታለው ለማውደም ነው ነው የምንቃወመው። አሁን የእነሱ አካሎች ናቸው እየላኩ ያሉ ገብቷል። አሁን ጆካንም ቅድም ለማሸማቀቅ እኔ ከሴት ጋር ያገናኘው ጉዳይ አውቀዋለሁ፣ ማን እንደላከው ለማስቆም የተፈለገ ነው። እኔ ግን አላቆም ለማስቆም ነገም እኔ እያልኩ ያለሁት ህዋትን ተሸክመን እንግዲህ ከዚህ ከባለ ሁለት እግር አሳማ ጎን የምትመለከቷት እህታችን ትግስት አራጌ ትባላለች። የኢዜማ ከፍተኛ አመራር ስትሆን የሴቶች ጉዳይ ተጠሪ ኃላፊ ነች። እቺ እህታችን በአብይ አህመድ ደህንነቶች ታግታ ከተሰወረች አርባ አምስተኛ ቀና ተቆጥሯል። ቤተሰቦቿ ያለችበትን አያውቁ። አርባ አምስት ቀን ተቆጥሯል። ብርሃኑ ነጋ የተባለ አህያ ከትላንት ወዲያ ኢቲቪ እና ፋና ላይ ቀርቦ የእህታችን ብርቱካን ጉዳይ ውሸት ነው ታገተ የሚባል ተማሪ የለም እያለ ሲለፈልፍ ሰምታችሁታል። የራሱ የፓርቲ አመራር ያለችበት ሳይታወቅ ሩቅ ያለችው የብርቱካኑን ጉዳይ ውሸት ነው ለማለት የሚመጣበት አመጣጥ እጅ እጅ ይላል። እንደዚህ አይነት ጭንቅላታቸው ለሆዳቸው ያከራዩ አሳማዎች ነው ኢትዮጵያ ላይ ቁጭ ብለው ህዝብን እያመሱ ያሉት። የራሱ የፓርቲ አመራር የት እንዳለች የማያውቅ ሰው ነው ስለማያውቀው አካል የሚያወራው። ለራሱ ፓርቲ አመራር ድምፅ መሆን ያቃተው የአብይ አህመድ ገረድ መጥቶ ስለ ብርቱካን ለማውራት አፉን መክፈቱ በራሱ ሚን ያክል የቆሸሸ ልቦና እንዳለው ያመለክታል። ሚን ያክል የቆሸሸ ልቦና። እንግዲህ በነዚህ እጅ ላይ ነው እንግዲህ ሀገር የወደቀችው። ምንም ማድረግ አይቻልም። ይሄ ነገር ግን መቼ ነው የሚያበቃው? ሰላም ሰላም ሰላም፣ እንዴት ናችሁ? አማን ነው። ክብሩ ይስፋ ክብሩ ይስፋ። የእናትና አለችው። አንዳንድ ዱባይ ላይ ያላችሁ፣ ሁላችሁንም እያልኩ አይደለም። የዱባይ ሴቶች እንዲሰደቡ ስማቸው እንዲጠፋ የምታደርጉ ሁለት ሴቶች ከአንድ ናይጄሪያዊ ጋር ሆነው ወይም ሱዳናዊ ሊሆን ይችላል እንደ አበሻ ሴት ቀላል ሴት የለችም እያለ ሲያላግጥ ሲያሰድቡ ሰምታቸዋል። እየሰከሩ ነው። ምን እያሉ ነው? በጣም ያስጠላ ነገር እያደረጉ ነው። ያወቁ መስሏቸዋል። ብልግናቸውን አደባባይ እያወጡ ነው። ሌላው ደግሞ አንድ ጉርጥ አለች፣ ጉቺ ይሏታል ወይም ጉርጧ። ልንገርሽ አንድ ነገር፣ ማንም መጥቶ አልተናገ አንቺ ነሽ የሰው ባልቀማው ብለሽ መጥተሽ ሶሻል ሚዲያ ላይ የለፈለፍሽው አንቺ ነሽ መተሽ ወንድ ልጅ ከወጣ ወንድ ልጅና ሬሳ ከወጣ አይመለስም፣ ወስጅ ያለው ምን አገባችሁ ያዙ ይልቀቁኝ ስት የነበረው አንቺ ጉርጥ ነሽ። አቴንሽን ፈላጊ ነሽ። ለሴቶች አንድ ነገር ልንገር፣ ወንድ ልጅ በመልክ ከበለጠሽ ለጥቅም ነው የሚመጣ። በሆዴ አይተናል፣ አሁን በመጣው ልጅ አይተናል። በማንኛውም ውሰድ፣ ወንድ ልጅ ሴትን ልጅ በመልክ ከበለጣት፣ በቁመና ከበለጣት ለጥቅም ነው የሚመጣ ስለዚህ ማናችሁን የምትሆነው አፍቅሮኝ መጣ፣ ውበቴን አይቶ መጣ። ከአንቺ ከበለጠ እንዴት ነው የአንቺ ውበት የሚታየው? ማህይም ስለሆናችሁ ግን፣ በልቶች ደግሞ ሙርቴ ይዞብች ሲኬድ መሳቂያ ስትሆኑ ትመጣለ። ለምንድን ነው ሶሻል ሚዲያ ላይ የግል ላይፋችሁን ይዛችሁ የምትመጡት? የግል ላይፋችሁን ለምን ይዛችሁ ትመጣላችሁ? ምንድን ነው የሚጠቅመው? ወይስ አቴንሽን ፍለጋ ነው? ወይስ ጀግና ነኝ ነው? ወይስ ምንድን ነው? ወንዶቹ እንደዚህ ብዙ ጊዜ ሲያደርጉ አይተን አናቅም። ሴቶቹ ናቸው አንጠልጥላቸው ወንዳችሁን የምታመጡት ለምን እንዳልኳችሁ ወንድ ልጅ በቁመና ከበለጠች ገንዘብ ፈልጎ ጥቅም ፈልጎ ነው አንቺ ጋር የሚመጣው። ሀንድ ስድያ ነው እስጋይ ከውድ ስለዚህ ብዙ የምትበሻቀጡ እዚህ አምጥታችሁ ያዙ ይልቀቁኝ የምትሉ በጣም ታሳዝናላችሁ። በተለይ ዱባይ ላይ እፈሩ፣ እፈሩ። የአረብ ሀገር ሴቶችን አታሰድቡ። በእናንተ የተነሳ የአረብ ሀገር ሴትናት እንዲ መባል የለበትም። የራሳችሁን ብልግናችሁን ቤታችሁን ቆልፋችሁ የፈለጋችሁትን ባልጉ ችግር የለብኝም። ግን እዚህ ለምትመናቀሩ እከኮች ምናችሁ ወይ አታምሩ ወይ አታፍሩ፣ ጋጦጥ ባለጌዎች ሌሎቹን ሴቶች አታስድቡ ለማለት ነው። ሌሎቻችሁ ጠንክራችሁ የምትሰሩ ፎከስ የምታደርጉ ህይወታችሁን የምትመሩ እግዚአብሔር ይባርካችሁ፣ እግዚአብሔር ይጠብቃችሁ። እንደ ጉርጥ ያሉ እንደነዛ ናይጄሪያ መጫወቻዎች ምናምን ያሉ እከኮች ግን በእውነት ልታፍሩ ይገባል። ምንም ፕራውድ የሚያስደርግ አንድ ነገር የላችሁ።